የና ሆሜናት ኑሩን እንዳንጭ ቆንጆዎች አፈንጮ ይረዝማል። ቅድም ድስቱ ማን ነው? ምግቡን ጣፈጠኝ ምናምን እያ ስትበጣጠሽ ከረጋታ እያወራችሁ ነበረ። ሰላም ጤና ይስጥልኝ። ክብራንና ክብራን የቻናል የቤተሰቡ ሰላማችሁ ብዝት ብዝዝት ይበል ያላችሁበት። ጽናት ክፍል ሰባ ሶስትን ይዤ መጥቻለሁ። ላይክ፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉን። በቅንነትም ላይ ኳን አትርሷት አበረታቶኝ እያልኩኝ ባክብሮት ትጠይቃለሁ ቻናሌ ቤተሰቦቼ። ዝም ብሎ መድኃኒት አለ እንዴ? እንትን እኮ ነው፣ እንዲሁ ራሴን ሲያመኝ። ጥጌሽ ጠፋ አይደል? ግን እናት ስትጠፋ ምን ሆና ነው የት ሄደች አይባልም። ኧረ ማሚ፣ እንደውም ናፍቀሽ ነበር። ግን እነ ኪራ ጋ ስለመሆን ያለው ግን በባዶ ያስኩሽ። የሚበላ ነገር ላምጣ አረበ ፍጹም አትነሽ ቁጭ በይ እኔ እንደው ልቤ ጭንቅ ሲ ደስ ለያት ላያት ብዬ ነው ከሌባ ለማምለጥ ለመጮ ስለምድሮ እየጠቃሹ ያላችሁት እንዴ እዛ ቤት እኮ ማሳደር በጣም ከባድ መጥረቢያ ይዤ ነው የማድረው አለችኝ። እንዲህ መጥረቢያ ደግሞ ለምና ነው? ራይሷይ ጉድ ነው እባክህ፣ በህልሜ ነፍሰ ገዳይነኛ አትለኝም። በአንድ አይኗ ተኝታ በአንዱ አይኗ እያየች። አይ እሱ እንደኔ ካላየሽው ይገባሻል ብለሽ ነው። እሺ ከእዛስ አንተ ተነስ አለችኝ። ውይ በእንቅልፍ ልቧ ነው። እኔም እኮ እንደዛ ሳላርግ ነው ታቅፍ ያስወጣችኝ ልጅ ግን የባህሪ መሻሻል እያመጣች ሰኒ ከነኪራ ቤት ቁጭ ብላ፣ ክሮቤል መጥቶ አንቺ ልጅ ቤት ቀየርሽ ወይ አላት። ይሆናላ፣ አለች ስልኳ ላይ እንዳቀረቀረች። ወይም እንደሚመስለኝ ከሆነ እኔን ለማየት ነው የምትመጪው እኔ መምጣት ስላቆምኩኝ አላት። ዲያውን ቀና ብላ ምን አልክ? እኔ ቤትሽ መምጣት ስላቆምኩኝ ምናልባት እኔን ልታይኝ ነው የመጣ እንዲው፣ ራስ ግን በምን ሂሳብ ነው የምታስበው? አለች ሰኒ። እንደ ባልና እኔው ራሴን በራሴን መስፈርቴን ልምለቅ። እንደዛ ከሆነ እንኳን መስፈርትህን ቀይር አለች። እንዴት እኔ? በየትኛው ጉዳይ ነው አንተን ላይ ምናቃለው? ምናልባት ክራሽ ሆኜ እንደሆነ ምናልቀኝ ሰምተሽ። እኔ ምልህ ግን ሐኪም ጭቅጭቅ አዞልሃል እንዴ? ከኔ ጋር ካልተጨቃጨቀ ነው ሁሌም። ሰኒና ክሮቤል በጭቅጭቅ ነው ሁሌም፣ ገና ነገር ተነጋግረው አያውቁም። ደረቅ ስለሆንሽ እኮ ነው አንችን መጨቃጨቅሽ። ደረቅ ነገር ከፈለግክማ ማ በረሃ ላይ ሄድ ትችላለህ። ከተማ ካገኘሁ በረሃ ምን ሰራ። ሰው እኮ የሚፈልገውን ነገር ሲያጣ ነው በረሃ የሚሄደው። ማለት ማለት አንቺን እፈልግሻለሁ ማለት እንዳይሆን። ምን ማለት ነው? ሰው እኮስ በራሱ መፈላለግ የማይቀር ነው። አንተ ወደኸኝ እንዳይሆን። እኔ ሰው ጠልቻለሁ። ሰው አይደለሽም እንዴ? አይ ለዛሬ ባልሆን ደስ ይለኛል። ብድግ ብላ ታጠገቡ። ይኸውልህ ከዚህ በኋላ ኮሰረትም ሆነ ኮሰረት ሆንኩኝ እሱ ብላ ለሌላ ሰው ሄዳ አውራ እንጂ እኔን ተወኝ አለች ሰኒ ቤቷ ከሄደች በኋላ የሚናገራት ቃላቶች ትዝላት እና እሰኒ ረፊ እያለች ራሷን በራሷ ታበረታታ ቆይለስ ስለሱ ለምንድን ነው የማስበው ሆይ ሊያሳስጠኝ ሲጀመር እኔ እንደዚህ አይነት ነገር አያነካካኝ ካካኝም እንደውም እኮ ደግሞ ፈልግሻለሁ ብሎኛል የሚፈልገኝ ለጸብም ለድብድብም ሊሆን ይችላል ያጨቃጨቀኝ ተነስቶሽ ብተኛ ብላ ብድግ ብላ ወደ መኝታ ክፍሏ። ሮቤልም ከነኪራው ቤት ቁጭ ብሎ ጽናት መጣች። ሰኒስ አለችው። አሁን ወጣች እንዴ? እኔ እኮ ቃል ለገዛ ወጥቼ ነበር። እኔ ድን ብላት እንቢ አለች። እኔ እንጃ። ከዚ ከወጣች ግን ቆየች ወይ? ወደ ቤቷ ሄዳ ይሆን እንዴ? ወይም ተኝታ ሊሆን። ዞር ስትል ስልኩ ሶፋው ላይ ያገኘችው ጽናት፣ እንዴ ሄ ሰኒ ስልካ አይደል እንዴ? እኔ እንጃ ለክሮቤል ከዛ እንዴ በቃ ስልኳን ጥላ ማትሄድም። ተኝታ ይሆናል። እስቲ ደውይላት እንዴ። ስልኩ እኔ ጋ ነው እያልኩ፣ እንዴ ደውይላት። ምን አው ምን ነው? ክብሮን ዛሬ ምን ሆነሃል? ስልኩ እኮ እኔ ጋ ነው እያልኩ። በቃ እንደዛ ነው ወይ ካልሆነ ሆነ ቤት ይጀ ጽናትም፣ ቆይ ልጁ ዛሬ ምን ሆኗል? እንዴ ልጅቷ ምን ሆና ነው እንደዛ ሆና ሄደችው? መቼም መጥፎ ነገር አልተናገርኳት እያለ ኪሮቤል ከመኝታ ቤቱ ነው እያሰበ ነበር። ለምንድነው ግን እንደዚህ እያሰብኳት ያለሁት አለና በረጅሙ ተነፈሰ። ኪራም፣ ከውጭ መጣና ሰላም ጎረምሳው አለው። ሰላምታ ከተለዋወጡ በዛ ቢዚ ሆንክ፣ በቃ መገናኘት ጠፋለት። በስራ መወጠር ነው እንጂ ጥሩ አለ ክሮቤል። በስራ መወጠር ይዘሃል አይ፣ በርታ አለ ኪራም። አሁ እንደዛ ይሻላል። እኔ የምልህ ሰኔ ሰኒ ምን ሆነች አለ ቶሎ ብሎ ክር። አረ፣ ምንም አለ ክሮቤል። ምን ነው ተጣልታችሁ ነበር እንዴ? ዛሬ በሚያስፈራ ዝምታ ተለያይተን አናቅም ማለት ግን ስት ልክ አደለችም። ግን የሚያስፈራ ነገር እንዳየች ነው ተጣድፋ የወጣች እኮ። በዚህ ስልክ ደውላ ስልኬን አቀብሉኝ አለች እና እኔና ጽ ደግሞ ለቦታ ልንሄን ነው እና መታት ውሰዳ እምቢ አለች። መቼም እኔን እዛ ቤት ሂዳ አትለኝም። እና በናት የስራ ስልክ በተደጋጋሚ እየተደወለላት መታት ውሰድ እንጂ እዛ ቤት ሂጅማ ሰላሜን አላጥ ማለት ነው አላቅም። እኔም ብቻ ስታይን ጭቅጭቅ ነው። በቃ እኔ ሰጥቻ ተሄዳለሁ ብሎ ክራም ወደ ሳሎን ሄደና፣ ጽናቴ በቃ እንሄድ፣ ለሰኔ ስልኳን ሰጥተን ነው የምንሄደው። እንዴ ግን እኮ መሽቷል እንዴ። ታዲያ ለሰኔ ስልኳን ሳንሰጣት እሱም አይሆንም። የሥራ ስልክ ሲደወልላት ነበር። ወይም ስልኩን ስጣት፣ እንታ ሄድ የኛ ሌላ እናድርገው። እንደዛ ይሻላል። ታዲያ ምን አማራጭ አለ? የኔ ፍቅር ጎክቶሽ ነበር እኮ ወይም ለሰኔ ደዊና ንገሪያትና የምንሄድበት አለበያት አይ እንደዛ አይሆንም፣ የስራ ስልክ የተደወለላት ነው። ስኒ ደግሞ ደብሯታል እኮ እሱን ብዬ ነው በቃ ሄድ፣ ሳይመሽ ብተመለስ ክብሮም እኮ መሄድ አልፈለገም። በቃ ልሄድ። አረ እሱን ደክሞት ነው የመጣው ከስራ ደክሞት ነው የመጣው አለ ጽናትም። ክብሮንም ወደዛው መጣ። የት ነው የምትሄዱት? እኔንም አስከትሉኛ፣ ቀረን እኮ ለምን። ለሰኔ ስልኳ ልንሰጣት ነው። ያቅዳችሁበትም አትቀሩም ሂዱ። የምትሄዱበትን ቦታን ባላውቅም፣ ግን ጉጉታችሁ ያስታውቃል። በቃ እኔ ሰጣት፣ እውነት ነው። አክብሮም አው እህትና ወንድሜ ከሚደብራቸው እኔ ብሰደብ ይሻለኛል ብሎ ሳት። በእውነቱ ሚስት የደብሯት ነበር። በቃ በር ላይ ጠብቃለሁ ብሎ ክሮቤልም ወጣ። ጽናትም ክራን እቀፍ አደረገ። የኒ ውድ እንደዚህ ደብሮች ነበር ያል አለ። የሰኒ በር ተንኳኳ። ሰኒን ከፈተችው፣ ክሮቤል ነበር። ወደ ውስጥ ገባ። ወዴት ነው አለችው። መወዴትም ዛሬ ልግባ ብያለሁ አላስቸግርሽ። ለምን እንዴ እንደሱ እንድልሽ ነበር እንዴ? ፈል አይ አለች እና እጇን አጣጥፋ አይ፣ እንደዛ አደለም። ለማንኛውም ሄድ ሰጥሽ ነው የመጣሁት ብሎ ሞባይሏን ሰጣት። እትሄድ ነው አለች አዎ። ምን ነው ዝናብ እኮ እየዘነበ ነው። ገና እየዘነበ ስለሆነ ታክሲ አገኛለሁ። ጥላዬን ልስጥህ። ምነው ዛሬ ሰላማዊ ሄዳ ጥረግበል? እኔ ሰኔ ምን ለማመጠ መሰለህ እንኳን ዝናብ ለመብረቅ አይመታህም፣ አለይሰኒም ሽ በቃ ጥላውን ድሮም እኮ ከኒቃል ቃል እንደማትወጣ ቃለው እብድ የሆንሽ ልጅ። ወይ ለኑሩ ሰጥቻታለሁ። ለካ ጥላው እረስቸው። በቃ ራስሽን ብቻዋን አይደለም የምታስታውሽው። አሁን ትሄዳለህ ወይስ? ዝናብ የሚፈራው የደሱን እንጀራ የሚበላ ሰው ነው ብሎት። አሁን እንድለምነው ፈልጎ ነው እንጂ፣ አሁን በዚህ ዝናብ አባርቶ ቢሄድ ምን አለ አለይሰኒም ብቻው ነው። ደግሞ ዞር ስትል በሩ ተከፈተ። እንዲ ምንድን ነው አለ ሰኔ። ጭቅጭቅ ዝናቡ እስከሚያበላ ድረስ እዚህ ልቆይ። እድል አንዴ ነው፣ እሱን ደግሞ አሳልፈሃል። ስለዚህ የምትቆይ ከሆነ በቅጣት ነው። የአንቺ ቅጣት ደግሞ ወጥ መስራት ነው የሚሆነው። ችግር የለውም ብሎ እኔ ሰርቼ ባላበላሽ ኖሮ ዝም ብለሽ ልተኝ ነበር፣ ጾምሽ ልታሪ ነበር አይደል አለ። ስማ መሆን አያቅተኝም፣ ሰርቼ በላ አበደ። ቅጣት የሚያስቆረጥም አለች ሰኔ ተኮሰረት አላት። አንተ ቤቴ ነው ያለኸው፣ አስወጥቼ ዝናብ ላይ እንዳልጥልህ። ካለሽ ሞክሬ እንዲ የኮነ ነው ያለህ ዛ ከት ብሎ ሲስቅ ምን ያስቀሃል አለች። እንዲ መቼስ መሳቃይ አይከለከልም፣ ግን እያየ መሳቃይ አይቻልም! አንዳንዴ ግን ህፃን ያደርግሻል አይደለ አንተ ሰውዬ። ግን ሰርተ ስታ በላኝ ህፃን ልጅ አደረገኝ። ያደረከኝ እንዴ? አዎ ለዛው የእንጀራ ልጅ ነው። ግራና ጽናትም ከሄዱበት ሲመለሱ አይዞሽ ትና ዝናቡ ዋዛ ግን አይደለም። አረ እንደውም አሪፍ ነው። እንደ ካንጋሮ ልጅ እኮ ነው ቅፍ ያደረግከኝ። ካንጋሮዋ ልጅ ዝናብ በስበስ። ለምን ለምን አልተው? ዝናብ እኮ መበስበስ ለብርድ መጋለጥ ነው። እዛ ውስጥ ብትገቢ እርግጠኛ ነኝ ትሞች ነበር። ለምን? እንዴ ያው ነጥሮ ነው የሚመታሽ አንዱ ከላይ አንዱ ከታች። ዋ እሺ፣ ቆይ ቆምት የረግጫ ላስረዝመን ላርግልት አለችው። ወዲያው ነቃ አድርጎ ሳ ና ስንቶቹ መለሉ ባንች እንደሚቀኑ ብታውቂ ያትም ነበር። ጥሽ ሴት ለሮማን ትሆናለች። ፍቅር አዋቂ ናት ይባላል። አንዋ እንደዚህ ቅጥል መታደርግን ደስተኛል። ትቅፍቅፍ ኑርና ሆሜም ዝናብ መቶት መቶ። ለምን ዝናብ ተመታ? እንዳላስጨንቅሽ ሆኚ ሆው ብዬ ነው እኮ ስቆይ። ደሞኮ ዝናብ ሲዘንብ ፍቅረኛሞች አንድ ላይ መሆን አለባቸው። ለምን? እንደዚህ ቅፍቅፍ እንዲደረጉ ነው አለ። ያለ ነገር ልስራልህ። ተይው እባክሽ። ኑሩ እንደዚሁ እንደዚህ ነው እኮ ይመታሃል። ወደ እዛው አሳለው። አየር እንደዚህ ነው ብርድ ይመታል። ሳኒም እና ክሮቤል ብረት ድስቱን እያንኳኳ ብረድሱ ምን ልታረጊው ነው? ልጠበው ብዬ ነው። አፍንጫ ሽረ ምን ማለት ነው? ልክ ሰው ሲዋሽ አፍንጫው ቅድም ድስቱ ምግቡ አልጣፈጠኝም እያልሽ ስትበጣጠሽ ነበረ አይደል? አሁን ድስት መጥተሽ መጥረቅ ጀመርሽ አይደል? አይ ድስቴን አሳርር ነው ወይስ አላሳረርክም? አሁን ጣፍጦኛል። አልጠገብኩም። ደግ መስራሌ ማለት ማን ገደለ? እኔ ሀያ መሰልኩ እንደ እምብርት የሌለኝ መቼም ጣፍጥም ልት እንዳይሆን ምንም አይልም አልልም። ከከብ ለማንኛውም ልሄድልሽ፣ ዝናቡም ዝናው አባርቷል ወደ ቤት። እሺ አለች። ዛሬ ደግሞ ልደር ምናም ብለሽ አትግደረደር። እኔ ምን አገባኝ፣ ልሄድ አላልክም እንዴ? ኦ ብልሽ ደግሞ ደሞ እሺ ትይ ነበር። ምንም አልሄዳልክ በቃቸው። ምን ቁጭ ብሎ ሶፋ ላይ ስልኩን እየጎረጎረ ምን ምን ፕሮጀክት ረጅክት በአሁኑ ሰዓት እያለ ሰኔ ለማየት እየተንጠራ ዝናብ ስለሆነ እነሱን በርዷቸው ቤታቸው ገብቶ ይሆናል። እንዲሁም በዚህ ሰዓት ነበር በደንብ ስራ የሚሰሩት፣ የነበር አላቅም ብላ ተንጠራ። ከደከመሽ ግቢና ተኝ አላት አለ ሰኔ። ምነው የቤት እቃሽ እንዳልወስድብሽ ፈራ? እኔ በሬን ሳልዘጋ አልተኝ። እሺ በቃ ትንሽ ታገሽኝ እስከሚመልሱልኝ ድረ እንቅል። ሰኔም እኔ እንቅልፍ መጥቷል ስትለው ክሮቤል እሺ ተኝ፣ እኔ ቀሰቅስልሻለው ሲሄድ ውይ በቃ ተወኝ፣ በቃ ተፈልክ እዚህ ተኛ። አረ ይሆን ለም አረ በጠዋት መተሽ ደግሞ ማን የተኛው ተኛው ነው ወገኛ። አሁን ልብስ አመጣ እዚህ ተኛ ወይስ በግር ቤት? በቃ የሚለበስ ልብስ አመጣልሃለሁ። ደግሞ ወደ መኝታ ቤት ዝር ብትል ዋሽ ሌላስ ማንኮራፋ፣ ሌላው ደግሞ በምንም ታምር ወደ መኝታ ቤት ልትመጣ እንዳት በህልሜ ነፍሰ ገዳይ ነው። ከከፍሎ ሳቀና በቃ ሄጂ እንቅልፍሽ ገሎ ሳይጨርስ እሽ ጅናት ክሮቤል እነ ህጽናት ጋር ሄዶ ኪራም ታረንንጃ እኔ ግን ዛሬ እሽ ብላ ማሳደሮን ግርም ብሎ ሰኒኮ ለሰው የምታዝን በምስኪን ልጅናት፣ አለ ጽናት ራሷን እንዳደገኛና እንደ ኃይለኛ ሰው አድርጋ ታሳያለች እንጂ ውስጧን ውስጧ በጣም ይውሃና ምስኪን ልጅናት እና እንዴት ነበር አዳሩ? አለ ጽናት። ምን አይነት ጥያቄ ነው እየጠየቃችሁ ያላችሁት እንዴ እዛ ቤት እኮ ማደር ከባድ ከብሎ እንደው ምን ትዛ ላይ መሰላችሁ ለሊት ምን ትዛ ለ ለሊት ወደ ክፍሌ በተጠረብ እጄ ነው ማድረው እንዴ መጥረቢያ ደግሞ ለምኗ ነው አለኪራ እንዴ በህልሜ ነፍሰ ገዳይ ነኝ አላለችኝ እየተሳሳቁ ዛሬ ደግሞ ሰኒ ይመጣለው ብላኛለች ወደ ውስጥ ግባ በይኛ አሁንማ ሰላም ተፈጥሯል እኮ አለኪራ ክብሮኑም አይ እንደዛ ነው ብላለች ረ ጠዋት ምናስ ባንድ ሆነ አላውቅም። በአንድ አይኗ ተኝታ በአንድ አይኗ እያየች መጣች ብሎ ከተሮሳል። እሱ ደግሞ ምን ማለት ነው? አ አይጺ እሱ እንደኔ ካላይ እሱ ይገባሻል። እሺ፣ ከዛስ? አለኪራ አንተ ተነስ። በእንቅልፍ ልቧ ነው እንደዛ መስሎ ነበር፣ እኔም እንደዛ መስሎ ነበር። ግን ተነስተውጣ አለችኝ። ለምን ሰው ከዚህ ቤት ስትወጣ ካየ ሌላ ነገር ይመስል አካዋ

ወይ ጉድ ክብሮን ባል ሰው መፍራት ጀመረ እንዴ? ለምን አይፈራም? ልጅ ማትፈራ እሳት ናት አለ ፅና። ይሳሳቁ ጀመር። ሰኒ ቤቷን እያስተካከለ ሶፋው ላይ ስታስተ ካልሲ አግኝታ አንጠለጠለችና ደግሞ ይሄ የማን ነው ካልሲ? እንደዚህ አይነት ካልሲ አላደርግ ብላ በሰው ሁሉ ሊመላለስ ፊቱ ላይ ነው የሚለጥፍለት። አሁን ጀለት ድ ብላ ብ ስለኛል። ሻንጣሽን ምን ነው እንደዚህ ጠፍቶ ማዋል? ደግሞ መቼ ነው የጠፋሁት ሻንጣይ ድምጣ ሲለኛ ተባክሽ በኋላ ሰለችሽኝ ለማለት እንደዛማ ልልም መቼም ታውቂያለሽ። ታይኝ እንጂ ፍቅር በሩቁ እንጂ እንደዚህ ይቀራል እንደኛ አይነቱ ፍቅር ነዋ። እንጂ ለህይወት አጋርሽ አይ ደግሞ ለመስመርሽ መስመርሽ ልገል እንጂ አንቺ ልጅ እኔም በጥብጭ ሊጋትሽ መሰለኛ አጋር ነው የምትበጨብጭው። እብድሽ እኮ እንደዚህ እብድ እብድ እያላችሁ ሰርተፊኬት ልታሰጡኝ ነው። እንም የተረጋገጠ ጥሩ ነው። ኧረ ደግሞ ምንድን ነው በፊስታሊያ ያሹ ምን እንደው ዝም ብዬ ነው ፓፓዬ፣ ከሆነ ብዬሽ ማለት ፓፓዬ ስትይ የሚበላውን ነዋ። ሰሞኑን ገዝተን ስለማናውቅ አምሮኛል፣ ለዛ ነው እኔ። ያላምንም አለ አማረኝ አልሽ እኮ እንደ ቆይ፣ ምን አስበሽ አማረኝ አልሽ እኮ እናቴ። በቃ እና ብልስ እረፊ እንጂ እብድ። አላርፍም። አክስት ልታረጊ ዝም በይ። ሰሙሻ ይስማ። እኔ ባለፈው ወራዎችአለ ምንም ክሮቤልን መተው። ምንድነው የምትጫወቱት? እን ያመጣችውን ካልሲ ያው ልህንካ ብላ ወረወረችበት እና ወጣሳት፣ እየተንከተከቱ ካልሲን ተመልሶልኛል። ታማኝ እኮ ያሰማ ግን ገና ከመንጠጡ አናድርግ። ከቤት ቁጭ ብላ መድኃኒቷ ልትወስድ ስትል የናሆም እናት መጣች። እንዴት ባላችሁ ብላ ገባች። ከዛም ሰላም ክላ ወደኋላ እንደመደበቅም ስትለው፣ የምን መድኃኒት ነያሽ አለቻት። አይ ምንም እንደዚሁ እኮ ነው አንዳንዴ ራሴን ሲያመኝ የምወስደው ነው። እንደዛ ከሆነ ይሆን ግን ደግሞ አታብዢ አለቻ። እንዴት ነች ጥይሽ ጠፋ አይደል? ግን እናስጠፋ እንዴት ነች? የት ሄደች? አይባል አረማሜ ናፍቀሽ ነበር እኮ ግን እነ ኪራጋ ስለመሆን ነው ያልደወልኩ። አይኔ ሄጅ የጠፋ እንዴት ነው? እየተጽናና ነው በጣም ደህና ነው። ክብሩ ነገሩ ሚስቱም የተባረከች እና በወጣትነቷ ብስል ያለች እናት። አዎ በጣም ጥሩ ሴት ናት። እንዴ ቤቷን የምትወድ ሳደጋ ምርጥ ልጅ ናት። ልክ ነው። ማ የሰርጓ ጊዜ እንደዚ አይነት ነገር ሲፈጸም በጣም ነበር ያዘ። ግን ከሰርጓይ ሌቄ ባሏ ሀዘን ነበር ማሚ ብታይ ክራል ለማጽናናት ያላደረገችው ነገርሽ። ብልህ ሴት ለስ ኮ ነው ብልህ ሴት ቤቷን ትገነባለች የሚባለው። አሁ ግን በባዶ ያስኮሽ የሚበላ ላምጣ አለች። በፍጹም አትነሺ፣ ቁጭ በይ። እኔ እንደው ልቤ ጭነቅ ሲል ልያት ብዬ ነው የመጣው። ማሜ ጥሩ ነው ያረግሽው። በዛው ቡና ላፍላና እንጫወት። ይቅርብኝ። አዩዬ ሳይመጣ ቶሎ ሊሄድ እንዴ? ናሁሜ ሳይመጣ ልት ማናልሽ? ናሁሜ ሳይመጣ ሽ እንዲያው ናሁሜ ስትይ አፍሽ ፈጥ ይላል። እንደዛ ነው ብለሽ ነው? በዚህ ዘመን አይናውጣ በሆነበት ዘመን እንዳንቺ የሚያፍር የተገኝቶ ብለች ብለሽ ነው ል አይማ፣ አወሉንም ቢሆን ጠጥሽ ትሄጃለሽ። እኔ በላይ በባዶማ ማትጂ፣ ቡና ላፍላ ብላ ሙሮ ብድግ አለች። ደግሞ እንዳንቺ ቆንጆ ልጅ ብትወልጅ ጥሩ ነው። ቅዱስ እነ ኪራ ቤት መጥቶ ቁጭ ብሎ፣ ሰኒን ቁጭ ብላ ስልኳን እያየች፣ ምን ነው ተጣልሽበት? ምን ነው ምን ሆንክ? ስልክሽ ላይ አይንሽ እንዳ አታስብ። የአይን ኢንሹራንስ በእናትሽ ጠቁምኝን። የም ዛሬ ቤቱ ሰዎች እኔ ላይ ነው። እንዴት ነው እኔ ቁጭ ብዬ ነው መዋርሽ? እየተናደድሽ ጨጓራሽን ትልጫለሽ። ምን ላድርግ ብለህ ነው? እኔ የምልህ ግን አንተ ማነህ? ያሳዝናል። እስካሁን አላውቅሽ ታላቅ ቅዱስ ይባላለሁ። ስማ፣ ስለኔ የምነግርሽ ደስ ያናለው ደስ የሚል ታሪክ የለም። ማለት ማለት ማ ስሜ ቅዱስ እና ድርጊቴ እርኩስ ረብስ ማንበል ምን ነው እንደዚህ አይባልም። እኔ ውሸት ስለማልወድኝ ጠራ ታሪክ ራሴን ግቤ ማውራት ትችል ነበር ን ይበልጥ ለውቅ ፈለግኩ። አሁን ሙዲ አይደለም ታ መቶ እንዴት ናችሁ ብሎ ቁጭ አለ። ስናወራ መጣ አይ ጥሩን ለመጣ ምልሽ ማየ አንድ ነገር ልጠይቅሽ። በቃ አባዬ እኔን ቤታ የማልል አይ ልጄ ዛሬም የሆነ ፕሮግራም አለበት። የት ጓደኞቹ ጋ ሄደዋል። እንደ አንቺ እንትን አንቺስ እኔ ደግሞ ሆዴን አላስችላለኝ እናንተን ለማየት መጣሁልሽ ማዬ እንደውም እዚህ ድረሽ አሪፍ ጊዜ እናሳልፋለን ዛም አይሆንም አዩዬ ደግሞ እኔም እህቷ ጋር ተደዋውለው ኧረ እህቴ እንዴት ነው አንቺንም እረሳሁ ሰሞኑን እኮ እለቅሶ ላይ ስለሆንኩኝ የማንን ማለቴ የጓደኞች የማውቃቸው ሰዎች ቴ እንደዛ አይደለም እኔ እኮ ሰውን አላምንም ሰው በማን በማመን ይሻልል የተገባ እቴ ሰው ሁሉ ግን እኮ ሰው ሁሉ አንድ አይነት አይደለም እኔ ሰው አልቀርብም መማሉ ምን አስፈለገ እህት የሞች በቃ ሰው አልቀ። እኔ እኮ ልጅ ብዙ ነገር ያስፈልገኛል፣ ጓደኛ ያስፈልገኛል፣ ሰው ያስፈልገኛል። እንዴት ለምንድን ነው እንደዚህ የዚህን ያክል እያለች፣ ሰኔ እየተጨናነቀች ከእህቷ ጋራ ስልኩን ዘግታ ከጨረሰች በኋላ በሀሳቧ በጣም ስትጨነቅ ነበር።